ለአሁን ትግርኛው ላይ የሀማሴን ሰራዬ ያኮለው ጊዜ ብሎ ከፋፍሏቸዋል። አመራር ላይ ያሉ ሰዎች ዛሬ ከአንዱ ጋር ይሆናል አንተ ሁልጊዜ እንዲጣሉ፣ እኔ መጥቼ እንደዚህ እንደዚህ በደለኝ አንዱ ጀነራል በል በጣም አበዛው እኮ ለእኔ ጥሩ ነገር ልክ ነህ ነው የሚለኝ። ያም መጥቶ ደግሞ ልክ ነህ ነው በቅ የእነሱ። አሁን በአሁኑ ሰዓት ኤርትራ ውስጥ ያሉት ኃላፊዎች በሙሉ እርስ በርስ ተፋተው፣ በቃ ህዝብ እየተጨፋጨፈ ነው። መጥፎ በቃ ምንም የሌለ ነገር፣ በምድር ላይ የሌለ ነገር ግን አንተ ሰላም አለ ይሉታል። የኤርትራ ህዝብ በጣም የከፋው በዓለም የሚኖረው ደግሞ ኤርትራ ህዝብ ምን መሰለ እንዳይረከብም የተሰራ የኮንስቲቱሽን የሆነ ኢሳያስ ህዝብ አለ እኮ ኤርትራ ውስጥ ቫይስ ፕሬዚደንት የሚባል ነገር የለም። ቫይስ ሚኒስትር የለም። ቫይስ የሚባል ነገር ምክትል ነገር የለም። በዛ ፖስት ላይ አውቁ አራት ሰዎችን አፋጠዋል። ሰውየው ምናልባት ፕሌን ክራሽ አድርጎ እንኳን ቢወድቅ እነዛ ሰዎች እርስ በርስ እንዲባሉ ነው ያደረገው።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 አምባገነነት ያልኩ ለዚህ ነው በቃ በብቸኝነት በፈላጭ ቆራጭነት አገሪቷን የሚያስተዳድረው እሱ ነው ይህንን ለማስፈጸም ግን ጥቂት አጨብጫቢዎች አሉ በእሱ ሳምባ የሚተነፍሱ እሱን ምን ያስደስተዋል ምን ይጠላል ምንድነው እንዲደረግ የሚፈልገው በደንብ አድርገው የተካኑ ሰዎች አሉ በቃ የህዝቡን ችግር ወይም የአገሪቱን ሁኔታ ሳይሆን እሱን ደስ ይለዋል ደስ አይለውም፣ በሚባል ነገር ነው። እያንዳንዱ አገሪቷ ውስጥ የምትደረገዋ ነገር ደግሞ እሱ ሳያውቅ ምንም የሚደረግ ነገር የለም፣ ግድያም ቢሆን። ታዲያ ለውጥ የሚፈልገው ኃይል አሁን እየተሰደደ ነው። ብዙ ወጣት ለውጥ የሚፈልግ ኃይል የለም። እንዴት አድርጎ ይደራጃል? አሁን እሱ ነው ትልልቁ የኤርትራ ውስጥ ሰውየው ከረጅም ጊዜ የሰራበት እንትን። አሁን አመራር ላይ ያሉ ትልልቅ ጀነራሎች፣ ትልልቅ ባለስልጣኖች፣ ብዙ ጊዜ ተፈትኖ ተሞክሯል። ከፋፍሏቸዋል በአውራጃ በጣም በአውራጃ ምል አሁን ትግሪኛው ላይ የሀማሴን ሰራዬ ያኮሎ ጊዜ ብሎ ከፋፍሏቸዋል። አመራር ላይ ያሉ ሰዎች ዛሬ ከአንዱ ጋ ይሆናል አንተ ሁልጊዜ እንዲጣሉ እኔ መጥቼ እንደዚህ እንደዚህ በደለኝ አንዱ ጀረናል በል በጣም አበዛው እኮ ለእኔ ጥሩ ነገር ልክ ነህ ነው የሚለኝ። ያም መጥቶ ደግሞ ልክ ነህ ነው በቃ። የእነሱ አሁን በአሁኑ ሰዓት ኤርትራ ውስጥ ያሉት ኃላፊዎች በሙሉ እርስ በርስ ተፋጠዋል። በብዙ ነገር በሃይማኖት፣ በአውራጃ ብዙ ታሪክ ያለው ጉዳይ ነው። ይሄና እንትን እንዳለ ጥሩ። እስኪ አንድ ሁለት ነገሮችን እናንሳ እናንጨርስ። ስለ ኢትዮጵያ የሚታሰበው ነገር ዛ ምንድን ነው? በአንድ በኩል ጥላቻን ተቋማ ያደረገ የመስበክ ድርጊት ስራ አለ ይባላል። ኤርትራውያን ኢትዮጵያ እንዴት ነው እያዩት አሉ? አሁን ምን መሰለ፣ በትክክለኛ ነገር ለመንገር በአንድ ወቅት ይሄ ነገር ነበር ነበር። ስለ አሁን የጦርነት ወቅት ነው። ማንም ሰው እንግዲህ በዚህም ሆነ በዛ በኩል ያለው ስሜቱ የተጋጋለበት ነገር ነው። የአገር ጉዳይ ተብሎ ትልቁ ሚና ደግሞ የሚጫወተው አመራሩ ጋር ያለው እንትን ነው። እዚህ የነበሩ አንዳንድ አመራሮች አሁን ያንን የኖርማላይዜሽኑን ያፈረሱት ነገር አለ። ኤርትራያኖች በግፍ እንዲጠረዙ እንዲባረሩ የተደረገበት አንድ ስህተት ነው። አሁን ሰከንድ ባለ አእምሮ አንዳንድ እንትኖች ሲያስቡት ልክ እንዳልነበሩ ይናገራሉ። እዛ ጋም የነበረው አመራር ህዝቡን እንደዚህ ነው ይሄ በተለይ ከዚህ የሚሄዱ የነበሩትን ነገር እንደ ትልቅ ነገር ተጠቅሞበታል፣ እንደ ፕሮፓጋንዳ በጣም በዓለም ደረጃ ድረስ እንደዚህ በቃ ራቆታችን ለሰላሳ ዓመት የሰራንበትን ሰላሳ ቀን እንኳ አልሰጡንም፣ በቢጃማ ትናረኩ ብዙ በቃ የህዝቡን ስሜት ሊያነሳሳ የሚችሉ ነገሮች ተፈጥሯዋል። እስቲል እስካሁንም በመንግስት ደረጃ ያ ነገር ይደረግ ነበር ምንም ያህል ቢሆን ስርዓቱንና ህዝቡን ለይተህ የማየት ነገር አለ። ምናልባት ወያኔ ወያኔ ቢሉ የትግራይ ህዝብ ወንድማችን ነው፣ ምንም አላደረገም የሚል ነገር የለም። አብሮ የመፈረጅ ነገር ምክንያቱም ህዝብ ለህዝብ ከተስማማ ችግሩ ይህን ነገር የሚፈልጉት ነገር አይደለም። አሁን ግን ሰው ብዙ ጊዜ አየው አየው አየው የሚባለው ነገር ከዛ በኋላ ጦርነቱ አልቆ የአልጀርስ ስምምነት ተፈጽሞ አመራሩ ላይ ያሉ በሳል ፖለቲከኞች እና በአንድ ምድር አንጋፋ ታጋዮች፣ በቃ አሁን ሰላም ነው። ስለዚህ ስለ ሀገራችን ጉዳይ እንትን እንበል እና ሰላሙንም አይፈልገውም ኢሳያስ። ምክንያቱም የባድመ ጉዳይ ወይም የኤርትራና የኢትዮጵያ ችግር በሰላም ከተፈታ ብዙ የውስጥ ጥያቄዎች አሉ። አሁን ግን ኖ ፒስ ኖ ዋር ነው፣ በቃ አይ ሰላም አይ ጦርነት። ስለዚህ እንደዚህ ሀገራችን መሬታችን ተወርሮ እያለ እንዴት ነው የሚል እና ይሄ ነገር እንዲፈታ አይፈልገውም። እነዛ ግን ነው አሁን ምንም ነገር እንትን የለውም። ስለዚህ የውስጥ ጉዳያችን እኔ እንዲህ ስላደረጉን ያሰራቸው እና ይሄ ነገር ያሰራቸው ምክንያቱም ለውጥ ጠያቂዎች ናቸው። ይሄ ነገር ምንድን ነው አሁን እንትኑ ሰዎች ሰላም ከፈጠሩ ሁል ጊዜ የውስጥ ጉዳይ ማየት ትጀምራለ። ስለዚህ የኤርትራ ሕዝብ የኢትዮጵያን ሕዝብ ወይም ደግሞ የኢትዮጵያ ስርዓት መቼም ጊዜ በበጎ እንዲያነሱ አይፈልግም። ሁልጊዜ ፕሮፓጋንዳ እሱ ነው። ያለ የሌለ ነገር ማካፋት። እኛ የተሻለን ኢትዮጵያ ውስጥ እንደዚህ ያለ እንደዚህ በቃ ህዝብ እየተጨፋጨፈ ነው፣ መጥፎ በቃ ምንም የሌለ ነገር በምድር ላይ የሌለ ነገር ግን አንተ ሰላም አለህ ይሉታል። የኤርትራ ህዝብ በጣም የከፋው በዓለም የሚኖረው ደግሞ የኤርትራ ህዝብ ነው ገብቷል። አሁን ምንድነው ወደ እንትኑ ህዝቡ ግን አሁን ማመዛዘን ጀምረዋል። ስለሚያመዛዝንም ነው ወደዚህ የሚመጣ ያለው የኢትዮጵያ ህዝብ ጠላት ውስጥ እንዳልሆነ አውቋል። በየቀኑ ምናልባት እንዳባጉና ሄደህ ከሆነ ቢያንስ በቀን ከ300 400 መቶ በላይ ወጣቱ አልቆ ህፃናትና ሴቶች እናቶች የሚመጡበት ነገር ነው። በየቀኑ ያን ያህል ሰው ነው እየጎረፈ በጣም ያሳዝናል። አገሪቱ ባዶዋን እየቀረች ነው የምትለው ያ አምራቹ ኃይል ያ በግብርና አገርን መቀየር የሚችል ያ ትኩስ ኃይል ሄዶ አገር በቀ ጥቂት መጓዝ የማይችሉ የአሮጊቶችና የሽማግሌዎች አገር ይሆን አንዳንድ በተለይ የገጠሩ አካባቢ በጣም ትደነግጣለን። ሚረከባት ሰው አለ? አሁን ምን እንደት አድርጎ ማን የሚረከበው አሁን ምን መሰለ፣ እንዳይረከብም የተሰራ የኮንስቲቱሽን ሊሆነ ኢሳያስ ዝም አለ እኮ ኤርትራ ውስጥ ቫይስ ፕሬዚደንት የሚባል ነገር የለም። ቫይስ ሚኒስትር የለም። ቫይስ የሚባል ነገር ምክትል ነገር የለም። በዛ ፖስት ላይ አውቁ አራት ሰዎችን አፋጠዋል። ሰውየው ምናልባት ፕሌን ክራሽ አድርጎ እንኳን ቢወድቅ እነዛ ሰዎች እርስ በርስ እንዲባሉ ነው ያደረጋቸው። ይህንም ስለሚያቅመ እነዚህ ዌስተርኖች የሆነ ነገር እንዳያደርጉት እሱ ከሌላ አገሪቷን እንደምትተራመስ አድርጎ ነው ቀርጿዋት ያስቀመጣት። እና ማን ነው ተደራጅቶ ለውጥ ሊፈጠር የሚችለው? እርስ በርስ አፋጧቸዋል። ኤርትራ ውስጥ ምክትል የሚባል ነገር ምናልባት ሰው ነው በአጋጣሚ እኮ እንቅፋት መቶት እንኳን ቢሞት ኤርትራ ውስጥ የሚፈጠረው እሳት በጣም ያሰጋ፣ ያስፈራል። በተለያየ ነገር በሃይማኖት በአውራጃ በምናም ከፋፍሉታል። ያ ደግሞ አውቆ ያደረገው ነገር ነው። ስለዚህ እንዴት አድርገህ ነው አሁን ኤርትራ ውስጥ ማን ነው አይደለም ሀገር ስልጣን የሚረከብ እንግዲህ፣ ግማሾቹ በደም ብዛት እና አልቀዋል። ወደ አመራር እንኳን የሚመጣ ወጣት የለም። ውትድርና ውስጥ እነሱ በትግል ላይ 15 ዓመት የቆየ የኮሎኔል ማረግ ተሰጥቷቸዋል በትግሉ ጊዜ። አሁን ከ2ዓመት በላይ በአገራዊ አገልግሎት ስም ውትድርና ውስጥ ያለ ሰው አለ፣ ተራ ሰው 500 ብር የሚኖር ለአመራር ሲዘጋጅ ወጣት አለ ወይ የሚቀበል አለ ወይ ጭራሽ እዛ ላይ ያሉት እንኳን ታጋዮቹ ምትል በትግሉ ላይ የመጡት እርስ በእርስ እንዲባሉ አድርጎ አፋጥጦ ነው ያስቀመጣቸው። ከሱ በኋላ ሀገሪቷን የሚረከባት ሰው አይደለም። እንደውም እንደ ሀገር የምትቀጥለው ነገር አንዳንዴ ስታስበው በጣም የሚያሰጋ የሚያስፈራ ነገር ነው። እግዚአብሔር ከእንደዚህ አይነት ነገር ይሰው። ሚገርም ነው። በሌላ መንገድ እንግዲህ ታውቀዋለህ ዓለም አቀፍ መገለሉ አለ፣ የጸጥታው ምክር ቤት ማዕቀብ አለ። በተለይ ከአልሸባብ ጋር በተያዘ ምናልባት ያንተ ባልደረቦች ሊሆኑ ይችላሉ በእርግጥ ኢሳያስ መንግስት፣ እኔ እጄ የለም ከአልሸባብ ጋር ሶማሊያ ውስጥ እጄ የለም ነው የሚለው። ግን የሳላህ ጋማ እና ተስፋ ልደት ኪዳን የሚባሉ ጋዜጠኞች እዛው ሶማሊያ ተይዘው እንደነበረ ታውቃቸዋለህ። እነሱ በአካል በደንብ ማውቃቸው። ተስፋ ልደት የእኛ ካሜራማን ነበር። እንደሁም ብዙ ጊዜ ቀርጾኛል በስራ ላይ። ሙዳይ የመዝናኛ ፕሮግራምን ሳዘጋጅ በተደጋጋሚ ተስፋ ልደት ካሜራማን ሆነው ከኔ ጋር ሰርቷል። ሳልህ ጋማን ማእገር ኖ ዋልታ የምትባል የመከላከያ ሰራዊትን ፕሮግራም የሚያዘጋጅ ልጅ ነበር። አውቃችኋል እዛ ሶማሊያ እንደነበሩ በደንብ ምንድነው እስኪ ከዛም በላይ ኔ ንገር። የእኛ ስታፍ አንድ ጊዜ እንዲሁም አበባ ኦሮሞ መታዝ የተናገረችው ነገር ነበር። የኦሮምኛ ጋ ባልደረባችን ና ቴኛ ጋዜጠኛ አንድ ቀን ባልታሰበ ሁኔታ ከእኛ ስታፍ አሁን ስማቸውን መጥራቱ ምናልባት እዛም ስላሉ የአባላቶች ይታወቃል። ኢንፋክት ከሀላፊዎች ግን የእኛ ጀነራል ዳይሬክተር የድምፅ ሀፋሽ አሲምባ የሚባሉ ግርማ ይበርሄ፣ ደረቅ ስዕል ኃላፊ እንድኩር የሚባል እነዚህ አሁን ታጋዮች ናቸው። ከኛ ደግሞ እንደኛ ተራ አገልግሎት የነበረ የኔ ጓደኞች አሉ፣ ጋዜጠኞችና አበባ ኦሮሞ ነጻነት ምናምን ድንገት ለስርዓት ትፈለጋላቸው ምንም የሚያውቁት ነገር የለም። በቦርሳ ምናም ይዛችሁ እንደ ገጥሟል ጠዋት ነው። በቃ አሁን ብዙ ጊዜ ወደ ተቃዋሚዎች ከሄደን የምንሰራው ፕሮግራም የምንሰራው ነገር አለ። እንደዛ መስሏቸው የትራቭሊንግ ባጋቸው ይዘው መጡ። በቀጥታ የኤርፖርት ወደ አርሚ አቪዬሽን የወሰዷቸው። ከአርሚ አቪዬሽን ይሄ የጀነራል ዳይሬክተሩ የኛ ሞክራ ሊሸኛቸው ነው ሄደው። የታል ጠዋት 11 ሰዓት 12 ሰዓት ይሆናል። አሊ አብዱ ደውሎ የታለ በቃ ይሸኛቸውን ከእነሱ ጋር ይሄዳል ረ ምንም ቃ እንኳን አሊያስኩም በቢጃማ ነው ከቤት መኪና ይዥ ወጣሁት። ከእነሱ ጋር ነው ብል ሄድ ሳያስበው ምንም አይነት ነገር ሳይዝ በሙሉ በሄሊኮፍተር ተጭኖ አሰብ፣ አሰብ ኒኖ ሆቴል ነው ዘራ የደረሰ ትልቁ ሆቴል አሰብ ውስጥ። ለሀያ ምናምን ቀን ሁለት ፓይለቶች የሄሊኮፍተር አብራሪዎች አሉ እና አበባ እነዚህ ያልኮሃውን የቀደም የጠራውለ ለሀያ ምናምን ቀን ሀያ ሰባት ቀን ምናምን የሚሆን ሆቴል ውስጥ ቁጭ ብለ፣ ይበላሉ ይጠጣሉ። ከዛ ፌል አደረገ ተብሎ ሄሊኮፍተር ወደ ሶማሊያ ማ ተመልሰው መጡ። ከዛ ስንሰማ እነዚህ ሰዎች ወደ ሶማሊያ ሊገቡ ነበረ ኦፕሬሽን ሚሽኑ ማለት ነው። አም በአካል የነበረች ናት ራሷ ገልጸዋለች። እና በምን ምክንያት እንደሆነ ባልታወቀ ምክንያት ምናልባት እዛ ሄደው በዛ እኛ ድጋፍ አንሰጥም ነው አሁን እሱ ክሱ ሲመጣ እነዚህ ማስረጃዎች እነዚህ ቅድም የጠቀስ ናቸው፣ ጋዜጠኞች ተይዘው የነበሩ ናቸው ሶማሊያ ውስጥ እኛ እጃችን የለም ከአልሸባብ ጋር ነው የሚለው። ግን እዛ አካባቢ አታገኟቸውም፣ አስመራ አይመጡም አሉ ነበሩ። እነ ጣይራዊስ እኮ ፊት ለፊት እኔ ፕሮግራም ሁሉ የምንሰራበት ነገር አለ። ጣይራዊስ ሲሰግድ ምን ሲል በየጊዜው እዛ የምታየው ነገር አለ። ትልቁ ነገር አሁን የኢሳያስ እንደዛ ማለት አይደንቅም። አይደለም ከአልሸባብ ጋር ግንኙነት የለኝም ኤርትራ ውስጥ ሰዎች በአደባባይ ተገድለው በካሜራ ተነስተው በኢንተርኔት የተለቀቀን ነገር በፍጹምኛ አላደርግም። ይሄ የድርጅቱ ባህሪ ነው። አይን ያወጣ በቃ ክህደት። ምንም ለረጅም ጊዜ የሰሩበት ነገር ነው። ፍጹም አላደረግንም፣ ፍጹም የለም የሚባለው ነገር እንግዲህ። እራሳቸው እነ ሼክ ሸሪፍ ወደዚህ ከመጣ በኋላ ብዙ ያወሩት ነገር አለ። የሶማሊያ ጉዳይ ሰላም እንዳያገኝ ኢሳያስ ምን ያህል እዛ ውስጥ እጁ እንደነበር፣ እንዴት እንዲያተራምሳቸው እንደነበር ኤርትራ ውስጥ የተመሰረተው አርቲፊሻል የሽግግር መንግስት ነበር እዛው ሁለት ሶስት ቀን ሳይሞላው በትንትኑ የወጣው እነ ሼክ ሸሪፍ የተመረጡበት እነ እነ ሁሴን አይዲድ የነበሩበት እነ ጣይራዊ ስቲል እስካሁን እዛ ነው ያለው። ድሮ በአሊታድ ሲመታ የገባ ሰው ነው። አሁን እንደውም እንትን የተባለው በአሜሪካ የሚፈለግ ከአሸባሪዎች ውስጥ ተርታሊስት ውስጥ ያለ ሰው ነው። ስለዚህ ኤርትራ አይደለም እንደዚህ፣ የደቡብ ሱዳን ውስጥ ብዙ የዳርፉር ውስጥ ብዙ እጅ አላቸው። ብዙ የሚታወቅ ነገር አለ። የምስራቅ ሱዳን አማጽያን ላይ ራሳቸው የፈጠሯቸው እንትኖች ናቸው። ከዛ ከሱዳን መንግስት ጋር አስታርቀው ከዚህ አልፎ እስከ ኢንዶኔዥያ ድረስ ሄደው እጃቸውን የሚያስገቡ ሰዎች ሶማሊያ ውስጥ የለንም ቢል አይገርምም። ብዙ እንደው ሰራዊቶች የገቡ ወደ ሁለት ሺህ የሚሆን በትክክል የገቡ ሰራዊቶች ነበሩ፣ ገቡ ወጡ። ጥሩ እስኪ እንግዲህ አንተ አሁን 18 ዓመት ቆይታ በኋላ ወደ አዲስ አበባ ወደ ተወለድክበት ወደ አደግክበት መጣ። ሰፈርህን እንዴት አገኘኸው? የት ነበረ? እስኪ እዛ ሄድክ? አዎ፣ ሄጃ ያለው እኔ በጣም በጣም እስካሁን ድረስ ማመን የሚከብደኝ ነገር ነው። እዛ ያለው ለውጥ እንዳለ በጣም እንሰማለን፣ አንዳንድ ክሊፖች ላይ ወይም ደግሞ የኢትዮጵያ ቴሌቪዥን ፕሮግራሞች ላይ እናያለን እና በጣም እንደተለወጠች ከተለያየ ነገሮች ይገባኝ ነበር መለወጧንም አምን ነበር በጣም የገረመኝ ግን መጥቼ ሳየው ከጠበቅኩት እጅግ ከጠበቅኩት በላይ ተለውጦብኝ ነው አንዳንድ ሰፈሮችን አላቃቸው። ስሙ ነው ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8 ፐርሰንት ቅድመ ክፍያ እየኖሩበት የሚከፍሉት 60 ፐርሰንት የባንክ አማራጭ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 ኮምፕሊትሊ በጣም ተቀይሯል። እድገት እንደዚህ ያለ ፍጥነት ታድጋለች ብዬ ደግሞ አልጠበኩም ነበር። እድገቱ የሚመስለኝ ትልልቅ ከተሞች ምናልባት በፊትም የሚታዩ እንደነ ቦሌ አካባቢ እነዚህ ታዋቂ የልማት አካባቢ የምትላቸው ሊያድጉ የሚችሉ ይሄ ጥግ፣ አሁን ግን አዲስ አበባን ሰዓት በሙሉ አዲስ አበባ መርካቶ የሚባለው ሰፈር በቃ እስከ መፍረስ በየሰፈሩ መርካቶ አለ። በየሰፈሩ መዝናኛ ሰፈሮች አሉ። በፊት የተወሰነ ቦታ ጋር ነው፣ ፒያሳ ትሄዳለ፣ የንግድ ደግሞ ከፈለግ ወደ መርካቶ። አሁን ግን መርካቶ የጅምላ ማከፋፈያ እንጂ ሁሉም ነገር በየሰፈሩ ታገኛለ። ሁሉም ሰፈር በተመጣጣኝ በቃ በአንድነት። በዛ ላይ ትልቁ ነገር እድገት የከተማ ወይም ደግሞ የኢኮኖሚ ብቻ ያስተሳሰብ፣ በቃ ወጣቱ ምን ያህል ጥቀ እንደተቀየረ፣ እኔ ምን ያህል እንደተጎዳኔ ያወቅኩት እዛ ኤርትራ ያለው ወጣት እዚህ ያለውን ሁኔታ ሳየው ኤርትራ ምን ያህል ወደ ኋላ እንደቀረች አሁን ነው የገባኝ። አስተሳሰባችን ራሱ ይሄ በራስ መተማመን ምን ያህል ሻዕቢያ እንደገደለብን። እዚህ ያለው ወጣት ከአና ሀገር ይሄ አንደ በተረቱነቱ ጀምር አስተሳሰቡ፣ አመለካከቱ ያለው ለመብቱ ወይም ደግሞ በራስ መተማመኑ ስታየው እድገት ማለት ያ ነው። እንግዲህ መጀመሪያ የሰው ልጅ አስተሳሰቡን የሚቀየረው ምንም ያህል የሰለጠነ መሰረተ ልማት ብታደርግለትም አስተሳሰቡ ካልተቀየረ ምንም እድገት ልትለው አትችልም። አሁን ግን ሰው የመስራት በነፃነት የመስራት ከቦታ ቦታ መንቀሳቀስ፣ ኤርትራ ውስጥ ከቦታ ቦታ መንቀሳቀስ አትችልም። መንቀሳቀሻ በወረቀት አለ። ሰራዊት ከተሰናበትክም አንዳንዴ ዝም ብሎ ወረቀት ያለውም የለውም ይታፈሳል። ከዛ በኋላ የተጣራ የምትወጣበት ከቤት ወጥተህ እስክትመለስ እርግጠኛ አይደለም። ከነ ወረቀትም ትታፈሳል። ሁለት ቀን ሶስት ቀን ታስረህ ኦሪጂናል ነው ወይስ ፌክ ነው፣ የተሰራ ነው ተረጋግጦ የምትወጣበት ነገር አለ። እዛ እዚህ ግን መተ ሰው መንግስት እራሱ በጣም እንዲያድጉ እያበረታታ የመነሻ ሀሳቦች ሳይቀር ገንዘብ፣ የንግድ አማራጭ ሀሳቦችን እያቀረበ፣ እያደራጀ ብድር እየሰጠ በጣም በጣም እንደውም በቃ ሰዎች ከሀገራቸው እንዳይወጡ የሚያደርግ መንግስት ነው። የእኛ ግን እንድትሄድ ነው የሚገፋፋ። እንዳትሰራም ጉልበት መበዝበዝ ይሄ ሃያ አንደኛው ክፍለ ዘመን ስሌቨሪ ነው። ሰዎችን በማትረባ ገንዘብ በዶላር ስታያት የኤርትራ እዛው አሁን ያቺ አምስት መቶ ብር በወር አምስት ዶላር ምናምን አትደርስም በኢትዮጵያ በኤርትራ ሸርፍ ማለት ነው አምስት ሺህ ምናምን ዶላር የሚመነዘረው እንግዲህ በወር በአምስት ዶላር የሚሰራ ስሌቭ ነው እንጂ መቼም ቤትም ሀገር እንደዚህ ያለ ያልታየ ነገር ነው እና ኋላ መቅረታችን የምታየው ወደ ኢትዮጵያ ስትመጣ፣ ለውጡ ብቻ ሳይሆን የአስተሳሰብ አመለካከት፣ የስራ ፈጣሪነት፣ ሰው በነጻነት ይሄ በራስ መተማመኑ መንፈስ ስታይ እኛ በጣም በጣም በጣም ኋላ ቀርተናል። እስኪ በረከት፣ በመጨረሻ መውጫ ቀዳዳው ምንድን ነው ከዚህ ችግር ለኤርትራ? ያንተ ውሽ ፍላጎትህ ምንድን ነው? ምን ምን ሊያድና ትችላል ብለህ ነው የምታስበው? እንግዲህ ማንም ሰው ለኤርትራ ነጻነት የመስዋዕት በግ የሚሆን የለም። ለመብትህ ለነጻነትህ፣ ለአገርህ አንድነት ሀገር እንዳትፈራረስ ወይም ደግሞ ለሕዝብ ነጻነት መሞት ያለበት ራሱ ባለ ጉዳዩ ነው። ኤርትራ ውስጥ አሁን ያለው እንደ መፍትሔ አገር ጥሎ መጥፋት ብቻ ነው። ስደት ሆነ ምናልባት ለጊዜያዊ ማስተንፈሻ ይሆን ይሆናል። ዛሬ በመላው ዓለም ላይ ኤርትራውያኖች በስደት አስከፊ ሕይወት እየኖርን ያለ ነው። ይወጣ ወጥቷል። ከአሁን በኋላ ለውጥ የሚፈጠር ከሆነ በራሱ በኤርትራውያን ዜጋ ብቻ ነው። ሌላ ምንም አይነት ተአምር የለው። አሜሪካን መንግስት ሊቀየርልን አይችል፣ ወይም ደግሞ የጎረቤት ሀገሮች ምንም ሊፈጥሩ አይችሉም። ሰው በቃኝ ማለት ዝም ብሎ ደግሞ ለውጥ አይመጣም። አገሪቷ የመጣችው በመስዋዕትነት በደም ነው። ማንም ሰው ደግሞ ማንም ለማንም ሊሞት አይችልም። ለራስ መብት ለራስህ ነፃነት ለራስ ሀገር ራሱ ዜጋው መሞት መቻል አለበት። እና የኤርትራ ሕዝብ በውጭም ያለው በደጅም ያለው ህብረት መፍጠር። ሻቢያ እዚህ ጋር ነው ትልቁ ችሎታው መከፋፈል። በደጅ ያለውንም ሰው ከፋፍሎታል። አገር ውስጥ ያለውትም መተማመን የለም። ምናልባት እንደዚህ ያለ ሀሳብ እንትን ብትል አሳልፈው፣ አለመተማመን እንደዚህ ያለ ሀሳብ ያለውን ሰው ደግሞ ከተያዘ አሰቃቂ የሆነ እስር ቤት ውስጥ በመክተት ለሌላው መቀጣጫና ማስፈራሪያ የሚያደርገው ነገር አለ እና ይሄ ነገር እስከመቼ? በአሁን ሰዓት ተዳክመዋል። ስርዓቱ የመጨረሻ ደረጃ፣ አሁን ሰው በህዝቡ የፍርሃት ጫንቃ ላይ ነው ያለው ስርዓቱ። በጩኸት መፈራረስ የሚችል ስርዓት ነው፣ ግን እንዴት ይተባበር ነው ሰው? እርስ በርስ መተማመን አልቻለም። ይሄ እርስ በርስ መፈራራታችን እስካላቆምን፣ ራሳችንን መፍራት እስካላቆምን፣ ይህን የበሰበሰ ስርዓት መፍራት እስካላቆምን ድረስ ለውጥ ይመጣል ማለት ዘበት ነው። ስለዚህ ፍርሃትን ማስወገድ ነው መጀመሪያ፣ እርስ በርስ መፈራራታችንን ማቆም ከዚህ የተሰነጣጠቀውን ስርዓት መፍራታችን ማቆም። በድሮ እንትኑ እስቲል እስካሁን ድረስ ከሀገር የወጡ ሁሉ ይፈራሉ፣ እጃቸው ረጅም ነው፣ ሻቢያ ይርክበት እንደዚህ ሊያደርግ። ምንም አቅም የላቸውም። መፍራት የሚገባቸው ራሳቸው ናቸው። ብዙ ጊዜ እኔ ኢንተርቪው ሳደርግ የተለያየ እንትን ላይ ተጠንቀቅ፣ ምናምን የሚሉ ከአዘኔታ የመነጫ አንዳንድ አስተያየቶች አሉ። እስቲል እስካሁን የመፍራት ነገር አለ። ያንን ፍርሃት እስካልሰበር ነው ድረስ ምንም ለውጥ አይመጣም። መጀመሪያ ስርዓቱን አለመፍራት፣ በቃ እንደ ማንም ምንም በብረት የተገነባ ስርዓት አይደለም፣ የሰዎች ጥርቅም ነው። ያረጁ በበሽታና በእንትን የሚሰቃዩ ጥቂት ግለሰቦች ናቸው። ከዛ እርስ በርስ መፈራራት ያንን ነገር ካቆም ነው ህብረት ይኖረናል፣ አንድነት ይፈጠራል። ለኤርትራም፣ ለአካባቢውም፣ ለአለምም ሰላም የሚፈጠረው ይህ ስርዓት ለአንድና ለመጨረሻ ሲወገድ ነው። እንግዲህ እስኪ ይችን ማክልልን በኢትዮጵያ እንግዲህ በርካታ የኤርትራውያን ስደተኞች በትግራይና በአፋር ብቻ ወደ አምስት መጠለያ ጣቢያዎች አሉ። በከተማ በአዲስ አበባ እንደዚህ በርካቶች አሉ። እንዴት ነው ያየኸው? እሱን አያያዙ የመብት ጉዳዩ እንደዚህ እንደዚህ አይነት እንዴት አየኸው? ኦኬ። እንግዲህ አንድ ነገር መግለጽ የምፈልገው መጀመሪያ እነዚህ ሰዎች ስደተኞች ናቸው። ሀገራቸው ውስጥ በተለያየ በኢኮኖሚ ወይም በድህነት እንዲኖሩ ስለተገደዱ ወይም ደግሞ ባልተፈለገ የተራዘመ የውትድርና ድርና ህይወት ስርዓቱ በሚያደርሰው አስከፊ የዲሞክራሲ የሰብአዊ መብት እጦት አገራቸውን፣ የትውልድ ቀያቸውን ለቀው ወደ ጎረቤት ሀገር መጥተዋል። ከዛ ሀገር የተሻለ ነው ብለው እንግዲህ በየቀኑ አዳዲስ ማስከሮች እየተፈጠሩ በየጊዜው አሁን ወደ አራት ነው ወደ አምስት ደርሰዋል እንደውም ስድስት ሳይሆን አይቀርም የአፋር አካባቢ ሁለት ነው መሰለኝ። እና ከሀገራችን የተሻለ ነው ብለው እስካሁንም ያሉት ቢያንስ ቢያንስ ስጋት የለም እታፈሳለሁ፣ እገፈፋለሁ፣ መገፈፍ ነው የሚባለው እታፈሳለሁ፣ የሚል ፍርሃት የለም፣ እታሰራለሁ የሚል ስጋት የለም። ከሀገራችን ይሻለናል ብለው እዚህ ስደተኛ ካምፕ ውስጥ እየኖሩ ነው ያሉት። በነጻነት ምንም አይነት ፍራቻ እና ስጋት ሳይኖራቸው በሰላም ይኖራሉ። የበዙት ደግሞ የከተማ ስደተኞችም አሉ። እንደ ማንኛውም ዜጋ እንደ ኢትዮጵያ ዜጋ ማለት ነው። ምንም አድሎ ሳይደረግባቸው ማናችሁ ብሎ ዞሮ ብሎ ሳይታይ እንደ ልክ እንደ አገሪቷ ዜጋ በነጻነት እና በሰላም እየኖረ ነው የኤርትራ ሕዝብ። በዚህ እንትን ላይ በዚህ እንትን ላይ እኔ ማለት እንፈልገው በጣም በጣም የሚገርም ሆደ ሰፊነት እና አስተዋይነት የኢትዮጵያ ህዝብ እና መንግስት እዚህ ዩኤንኤችሲአር ወይም አንዳንድ የስደተኛ ካምፖች ውስጥ ሲሄድ የማየው የሀያ ሁለት ሀገሮች ስደተኞች አሉ። እንግዲህ በአፍሪካ ትልቁ ስደተኛ ቁጥር ያለው ኢትዮጵያ ውስጥ ነው ማለት ነው። ኢንፋክት በዓለም በአምስተኛ በዓለም ራሱ አሁን እንግዲህ በጦርነት የተፈናቀሉ ሀገሮች ናቸው። ቁጥሩን የቀሟት እንጂ ሰላም ባለበት ሀገር ላይ እንደዚህ ያለ ተፈናቃይ በተለይ የኤርትራን ስታየው በጣም የሚገርም ነገር ነው። እና የኢትዮጵያ ህዝብና መንግስት ይሄ ነገር እንደሚያልፍ አርቆ ልበ ሰፊ ወደ ሰፊነት ነው እንግዲህ አርቆ አሻግሮ ማየት የቻለ መንግስትና ህዝብ ስለሆነ ነው። ነገ ያልፋል። የኤርትራ ህዝብና የኢትዮጵያ ህዝብ አንድ ላይ መኖር የሚችሉ ሰዎች ናቸው። እነዛ ሰዎች እነዚህ ሁለቱ ህዝቦች እንዳይኖሩ ሲበታትኑ፣ እነዚህ ደግሞ አብረው እንዲኖሩ የሚጣርበት ነገር ነው ያለው። እስካሁን ድረስ ባየሁት ነገር በጣም ነው የተደሰትኩት። በየሄድክበት የስደተኛ ካምፕ ውስጥ ስትሄድ በጣም የሚያሳዝኑ እኛ ወጣቶች ነን። አራት አምስት ህጻናቶች ይዘው ከነ ልጆቻቸው የተሰደዱ እናቶች አሉ። አገር እየፈረሰን ያለው የኤርትራው ስታይ፣ ይሄ ከተማ ውስጥ ሰው ስታይ አሁን ሰው ያለ ይመስላል። በጣም የሚያስደነግጠ ገጠሩ አካባቢ ነው በተለይ ድንበሩ አካባቢ ያለ ህዝብ የለም። ህዝብ የሚባል የለም። በቃ የቀሩት ጥቂት አሮጊቶች፣ ሽማግሌዎች መሄድ መጓዝ የማይችሉ ምክንያቱም አርሳ እንዳትበላ መሬት እየተቀማ ነው። ፖሊሲው በሙሉ የግብርናው ፖሊሲ ኮንስትራክሽን የለም። ስንት ረጅም አመት አድርጓል ከተዘጋ ንግድ ተከልክሏል። አርብቶ አደሮች ከከተማ እንዲወጡ ተብሏል። ጋራዥ ከከተማ እንዲወጣ፣ ይሄ ንግድ ሰንትኖችን በአጠቃላይ በምንም ነገር ስለማይመች የከተማውን ቶሽ፣ ገጠሩ አካባቢ ግን አገር በሙሉ ነው ተነቅሎ የመጣው ሰው የሚባል ነገር የለም ከሽማግሌና ከአሮጌቶች በስተቀር። የአንድ ሀገር እድገት ደግሞ ገጠሩን ያማከለ ሲሆን ነው። በምግብ ራስን መቻል የምትለው የፉድ ሴኪሪቲ ይሄ የሚያርሰው እንትን የሚለው ትኩስ ኃይል በሙሉ ተሰዶ እንዴት ነው የሚኖረው? ከተማ ውስጥ ማን የሚቀልበው? እና ምናልባት አሁን አስመራ ከተማ ወይም ከረን ምናምን እንደዚህ ተሌለ ከተማ ላይ ላይገባው ይችል ይሆናል። እኔ እዚህ ስደተኛ ጣቢያ ውሳይ በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። አገር እየፈራረሰች ነው። ይሄ ለእነ ኢሳያስ ምንም ምንም ነገር ባዘር ያደረጋቸው ምንም እና ህዝቡ ይህንን ነገር መገንዘብ መቻል አለበት። ህዝብ ማለት ነው አገር ማለት ህዝብ ነው። ህዝብ ከሌለ አገር ብቻውን ኒውዮርክ ብቻዋን ምንድን ነው? ምንም የድንጋይ ክምር ነው። ስለዚህ የኤርትራ ህዝብ ህብረት መፍጠር መቻል አለበት። ይሄ ቅድም እንዳልኩ እርስ በርስ መፈራቱንቶ አንድ ነገር ፈጥሮ እንትን ማለት። በዚህ አጋጣሚ ግን የማመሰግነው የኢትዮጵያን ህዝብና መንግስት ለሚያደርግለት ወንድሜ ብሎ ከብዙ ስቃይና መከራ በጥይት ውስጥ አልፎ ህይወቱን በእጁ ይዞ ወደዚህ ለመጣው የኤርትራ ስደተኛ እዚህ የሚደረግለት አቀባበል አያያዝ፣ በጣም በጣም የሚመሰገን ነው። አሁንም በዚሁ እንዲቀጥሉ የኢትዮጵያ መንግስት ከምስጋና ጋር እንትን እላለሁ። ቴንክ ዩ። ጋዜጠኛ በረከት አብርሃም፣ ስለነበረን ቆይታ እጅግ ነው የምናመሰግንህ። ብዙውን ነገር አጫውተህናል። ስለነበረን ቆይታ አመሰግንሃለሁ። ተመልካቾቻችን፣ የዛሬው የፊትለፊት ፕሮግራማችን ከኤርትራዊ ጋዜጠኛ በረከት አብርሃም ጋር ነው የነበረን። አብራችን ስለቆያችሁም እጅግ እናመሰግናለን። መልካም ጊዜ።